ዛሬ ፍፄና ቤኪ ምን አገናኛቸው? ስምረትም እንግዲህ ቤኪን ሸምጥጠዋለች። በጣም ያሳቀኝ ፓርት ግን የትኛውን ጸጉር ነው ግን እንደዚህ የሚነካካት አስር ጊዜ ቤኪ የእውነት ነብላችሁ ቪዲዮን እያየ ማለት ነው እንደዚህ ጸጉርን የሚነካካት ነገር ነው ያሳቀችኝ የእውነት ጸጉር እንዳለ ሁሉ መላጣ። ዛሬ ከባድ ነገር ነው ፍፄ ይዞ የመጣው ና ስምረትም ሽምጥጥ አርጋ ቤኪን ክደዋለች እና ወደ ፍፄ ይሄዳለች። ፍፄ ደግሞ ጓ ብሎበታል። ቤኪ ደግሞ ክርክር አይወድም። በእውነት ከእኔ ጸባይ ጋር የሚመሳሰል ባህሪ ነው ያለው በእውነት፣ በተለይ እኔ የሆነ ነገር እንዳላረኩት እርግጠኛ ከሆንኩኝ መከራከር አልፈልግም። እውነታው እንኳ አለኝ ግን ጥዬ መሄድን እመርጣለሁ። በቃ ያ ሰው ሊያምናኝ ፈቃደኛ ካልሆነ አሁን ስምረት እሱ ቤ እንትና ሲናገር ፍፄ ሲናገረው እሷም ከስር ከስር አ እውነት ነው እንደዚህ ያርጋል ምናምን ነበር ስትል የነበረው እና ለመረዳት እንኳን ምንም ትንሽዬ ፍንጭ ወይም ደግሞ ትንሽዬ መንገድ ከሌለ ወይ ደግሞ ሊረዱን ካልፈለጉ እነዛ ሰዎች አይፈልጉም። በቃ ምንም አይነት አስር ሺህ እውነት ቢኖራችሁ ያንን እውነታችሁን ሊቀበሉ ካልፈለጉ አልፈለጉም ነውና፣ እንደዚህ አይነት ሰዎች ሲያጋጥሙ እኔ ጥየሜር ነው ቤኪም ያንን ያደረገውና በቃ ግን ደግሞ የተረዳሁት ነገር ምንድን ነው አንድ ሰው የሆነ ነገር ሲባል ያንን ነገር ምንድን ነው የተባልኩት ብሎ ማገናዘብ አሁን ቤኪ ካስተዋላችሁት ፍፄ ይህን አድርጓል እኮ አይደለም አደለም ያለው ሰው በቃ ከስምረት ጋር እንዳትሆን ብለሃል እንጂ ምን አጥፍቼ ነው እሺ እሺ አትሁን አለኝ ምናምን እሺ ጥፋቴ ምንድን ነው ምን አድርጓል ነው የተባለው የት ሂዷል ነው የተባለው ምን አጥፍተሃል ተብያለሁ ብሎ አልጠየቅም ምን አደረግኩኝ ምናም ብሎ ጸጥን ያለ ወይም ደግሞ ተጨናነቀ ምንም እንዳላረግ ያውቃል እኮ እውነታውን በቃ እናንተ ካመናችሁ የራሱ ጉዳይ ካመናችሁ በቃ ይሄዳለሁና ያለውና አልተረዳውም ምክንያቱ ምን እንደሆነ ማወቅ በደንብ አድርጎ መጠየቅ ነበረበት ብቻ ግን ፍፄ መጥጦበታል ወይ ይሄ ልጅ ግን በጣም ነው የምወደው ፍፄ ነው እውነት ነው ምነግራችሁ ና ዛሬ ስምረትና ቤኪ እንግዲህ ጥሩ የመንደርደሪያ ሁኔታ ላይ ነው ያሉ። እየተንደረደሩ እየተንደረደሩ ነው ያሉት ከፍታቸው እስከምን ድረስ እንደሆነ እንግዲህ አብረን የምናየው ይሆናል። ጅማሯቸው በጣም ደስ ስለሚል ብዙዎቻችንም መርቀናቸው ጀምረዋልና ጥሩ ጊዜያትን እያሳለፉ ይገኛሉ። በእርግጥ እየጠፉ ቢመጡም ግን ደግሞ ሲመጡ ደስ ይላሉ። አንድ ላይ እኔ እንጃ የእውነት የሆነ መንታ የሚመስሉኝ ጊዜም አለ። የሆነ በጣም ግጥምጥም ነው ያሉት። በቃ የሆነ ባልና ሚስት ከአንድ ወንዝ ይቀዳል ይባል የለ እነሱን ያየሁት ቤኪና ስምረት ላይ ነው። በእርግጥ ገና ነው እየተንደረደሩ ነው፣ ግን ጥሩ ጓደ ያገኙነት ጥሩ ፍቅር ቢኖራቸው ትልቁ ምኞቴ ነው። ወይም ደግሞ ደስ ይለኛል ስለሚመጣጠኑ ብዬ ነው ማስበው። ቤኪም ጨዋታ ወቂ፣ የተረጋጋ ደስ የሚል ድምፁ የሚያምር ልጅ መላጣ እኔ በጣም ያሳቀኝ ማለት ነው። የእውነት እውነት ለመናገር ግን አሞኝ ማለት ነው። አሞኛል እና በአይኔም ባየወረደ ነው ምስቀው በቃ ይህ ህመም የለ መርሳት ና እግዚአብሔር ያውቃል። ለሁሉም ነገር ብዙዎቻችሁ ቅድም በለቀኩት ቪዲዮ ማለት የፎቶ ተጨንቃችሁ ነበር፣ ና ያው ህመሙን ነግራችኋለሁ። አሁን አይደለም የጀመረኝ። በነገራችን ላይ ስደት ላይ እያለው ነበር የጀመረኝ ና እዚህ ስመጣ ጥሩ ሕክምና ሄዳለውኝ እንደዚህ ይሻለኛል ምናምን በየመጥቼ ነበር እና አሁን ደግሞ ድጋሜ ደግሞ ተሽሎኛ ብዬ ሳስብ ከስንት ዓመት በኋላ ደግሞ ድጋሜ ሲያመኝ በጣም ነው የተሰማኝና እንባዬ በጣም እየወረደ ነው አሁን ራሱ ና ብቻ ጸልዩልኝ፣ ድ አድርጉልኝ። መልካም ምኞታችሁን ለተመኛችሁ ልጆች አመሰግናለሁ። ዩትዩብ ላይ የማልጠፋው ሲያመኝም ጥርሴ ነክሼ ጉንፋን ማመመኝ መመኝ ማመመኝ የምመጣው ያው ዩትዩብ ለእኔ ጥሩ ነገር ነው። ሚዲያ ላይ ከጠፋው ጠፋው ነው በጣም ከባድ ይሆናል ህይወቴ ይከብዳልና ለዛ ነው የምመጣው። እህቶቼ ላይክ ሼር በማድረግ አበረታቱ ሰብስክራይብ አድርጉኝና አለንልሽ በሉኝ፣ ተስፋ ስጡኝ። እግዚአብሔርን የምሬን ነው እና አንዳንዴ በጣም ነው የሚከፋችሁ። አሁን ይህንን ቪዲዮ ስሰራ ራሱ በጣም እንባዬ እየመጣ ነው እና አለንልሽ እህቴ በሉኝ። በተለይ ደግሞ በስደት ያላችሁ እህቶች አላችሁ ወዳችሁ ማከብራችሁ የእኔ ሰላም መሆን በጣም በውስጥ መስመር ራሱ መጣችሁ እህቶቻችሁ ስጠይቁ ነበር። ምን ሆነች ነው ምንምን እያላችሁ እና አሁን ደህና ነኝ እንግዲህ ፈጣሪ ቃል የነገውን ደግሞ ብቻ ግን አመሰግናለሁ። እና ወደ ቪዲዮ ስመለስ ይቅርታ ስሜታዊ ሆኜ ነው እንባዬ ሁሉ የመጣውና ዛሬ ፕራንክ ነው ያደረጉት ፔኪን። ከስምረት ጋር መሆን የለብም። ከእሷ ጋር ድጋሚ አብረን እንዳይ አልፈልግም። ጥሩ ሰው አይደለም። ጓደኞች ከእሷ ጋር እንድትሆን ያልፈለጉት ምክንያት የሆነ ነገር ስታረግ አይተው ነው፣ የሆነ ነገር አይተውብ ነው። ስለዚህ ከእሷ ራቅ ነው ሲለው የነበር ና በጣም ደንግጧል፣ ተናዷል። ጸጉሩን ያሻሻታል ብታ አስር ጊዜ ሀያ ጊዜ። ስምረት ደግሞ በጣም ነው የገረማት። በኋላ ላይ ግን ጥሎ ለመሄድ ወሰን ና ጥርሴን አትለኝም ነበር መጠ ማን ምናም ብለ ጓትልም እያለው ነበር ፍፄ። በጣም መልካም ሰውነ። እነሱንም ለማበረታታት ነው እርግጠኛ ነኝ። ከስምረት ጋር ስምረት ቢሆን የጠራች ፈቃደኛ ሆነ መጠ እንግዲህ ከስምረት ጋር ቀመማችሁ፣ ወይዘሪት ተንኮል ብሎ ስም አውጥቶላት አለ። ስምሪ ጎበዝ ናት እኮ ግን፣ በነገራችን ላይ እሷ ኮ ሃይሚን እና ብሩክን ራሱ ያንበረከከች ጀግና እኮ ናት። የእውነቴ ነው። እኔ ከሃይሚ የሚበልጥ ፕራንክ የሚያደረግ ሰው አለ ብዬ አላስብም ግን ስምረትም በስማም የሷን ወርሳ ነው መሰለኝ። በጣም ጎበዝና ስታሳምንና የዛሬ ቪዲዮ ቤኪ ትንሽ እያሳቀኝ ነበረ። እና ፕራንክን የተደረገው ስምረትና ቤኪ ምንም ማንም አይለያችሁ ለማለት ወዳለሁ። ፍፄ እንግዲህ አቀጣጥሎት አቀጣጥሎት ጥሏቸው ይሄዳል። ሁለታቸው ተግባብተው እንግዲህ ተቃጠልክ አይደል በቃ። ኧረ ስምረት ግን በጣም ነው የምችይው። እና አትጥፉ፣ ቶሎ ቶሎ ኑ። ቪዲዮ ወደ ተመልካቾቻችሁ አቅርቦ ጥፍት ምጥት ሂድት ስትሉ ደግሞ ጥሩ አይደለም። ብዙ ተመልካቾች እናንተን የሚጠባው ብቁ በጉጉት እናንተን ለማየት እናንተን ለማበረታታት የሚፈልጉ ሰዎች ስላሉ አትጥፉ፣ ሚዲያ ላይ ቶሎ ቶሎ ቪዲዮ ስሩ ለማለት ነውና በዓሉን እንግዲህ ፏፈሽ ብሎ አብረው አሳልፈዋል። አሁን ደግሞ ጥሩ ጊዜ እያሳለፉ ይገኛሉ። እና ውዴ ቻናል የቤተሰቦች እስኪ ዛሬ በፍፄ በፍፄ ስም ፍፄም በጣም ነው የምወደው። በነገራችን ላይ በፍፄ በስምሪ እንዲሁም ደግሞ በቤኪ ስም ሰብስክራይብ አድርጋችሁ ሰብስክራይብ ሰብስክራይ ያዳረጋችሁ ለጓደኞቻችሁ ራሱ ለሁለት ሰው እስኪ ዛሬ ልለምናችሁ ሼር አድርጉና ሰብስክራይብ አድርጉኝ። አብራችሁ ስለነበራችሁ አመሰግናለሁ። ብዙ ነገር ማውራት ፈልግ ነበር ስለ ቤኪ፣ ስለ ፍፄ፣ ስለ ስምረት ግን እንደነገርኳችሁ ኔትወርኬ አያስፖስተኝ ቪዲዮ እና በዚሁ እጨርሳለሁኝ ለሁለት ቀን። ከዛ በኋላ በደንብ እስከፈለኩት ቪዲዮ አርዝሜ ሀሳብ የምሰጥ ይሆናል። ላይክ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ። ሰላም ቆዩ።